ዋና ስራ አስፈጻሚው ከአየር መንገዱ በጡረታ ሊሰናበቱ መሆኑ ተሰማ። ተተኪ ዋና ስራ አስፈጻሚ ይሆናሉ ተብለው ከፍተኛ ግምት የተሰጣቸው ግለሰብ ታውቋል። የኢትዮጵያ አየር መንገድን በዋና ስራ አስፈጻሚነት ላለፉት ሶስት ዓመታት የመሩት አቶ መስፍን ጣሰው ከተቋሙ በጡረታ ሊሰናበቱ መሆኑን ምንጮቻችን ነግረውናል። አቶ መስፍን አየር መንገዱን በመሩባቸው ዓመታት ድርጅቱ ግስጋሴው ሳይቋረጥ በፈጣን እድገት ላይ እንደሚገኝ የሚታወቅ ሲሆን ለበርካታ አስርተ ዓመታት ከሰሩበት ተቋም በክብር እንደሚሸኙ ታውቋል። ዋና በቱት ከጡረታ መውጫ ጊዜ መድረስ ጋር በተገናኘ መሆኑ በስፋት ቢገለጽም እርሳቸውን በአየር መንገዱ የንግድ ዘርፍ ኃላፊ አቶ ለማ ያዴቻ ለመተካት ታስቦ የነበረ ገና ከዛሬ ሁለትና ሶስት ዓመታት በፊት እንደነበር ምንጮቻችን ጠቁመዋል። አቶ መስፍን በቀጣይ ቅርብ ወራት በጡረታ ከተሰናበቱ በኋላ አቶ ለማ እንደሚተኳቸው በስፋት እንደሚጠበቅም ታውቋል። የኢትዮጵያ አየር መንገድ የቀድሞ ስራ አስፈጻሚ የነበሩት እና አሁን ላይ በአሜሪካን ሀገር የደልታ ኤርላይንስ የስትራቴጂ አማካሪ የሆኑት አቶ ተወልደ ገብረ ማርያም ከሶስት ዓመት በፊት ከአየር መንገዱ መልቀቅን ተከትሎ የተተኩት አቶ መስፍን በስራ ዘመናቸው በርካታ ሽልማቶችን ለራሳቸውም ሆነ ለአየር መንገዱ አስገኝተዋል። አቶ መስፍን ዋና ስራ አስፈጻሚ ከመሆናቸው በፊት ከዝቅተኛ ደረጃ ሰራተኛ እስከ ቺፍ ኦፕሬቲንግ ኦፊሰር ባሉ የስራ መደቦች አገልግለዋል። አየር መንገዱን በተባባሪ ኢንጂነርነት የተቀላቀሉት የዛሬ 40 ዓመት ሲሆን እንደ ኤሮፒያን አቆጣጠር ከ2021 እስከ ሁለት ደግሞ የኢትዮጵያ አየር መንገድ በሽርክና ያቋቋመውና መቀመጫውን ቶጎ ያደረገው የስካይ ኤርላይንስ ዋና ስራ አስፈጻሚ ሆነው ሰርተዋል። አሁን ላይ የዓለም አቀፍ የአየር ትራንስፖርት ማህበር አይኤቲኤ የቦርድ አባል ሆነው እያገለገሉም ይገኛሉ። በትምህርታቸውም ከአዲስ አበባ ዩኒቨርሲቲ በኤሌክትሪካል ኢንጂነሪንግ፣ እንዲሁም ከእንግሊዙ ኦፕን ዩኒቨርሲቲ በቢዝነስ አድሚኒስትሬሽን በማስተርስ ተመርቀዋል። አቶ መስፍንን ይተካሉ ተብለው የሚጠበቁት አቶ ለማ ደግሞ አየር መንገዱን የዛሬ 26 ዓመት በማርኬቲንግ ባለሙያነት የተቀላቀሉ ሲሆን ከዚያ ወዲህ በርካታ የአመራር ቦታዎችን አገልግለዋል። አሁን ላይ የንግድ ዘርፍ ኃላፊ በመሆን እየሰሩ ይገኛሉ። ከአዲስ አበባ ዩኒቨርሲቲ በሲቪል ኢንጂነሪንግ ዲግሪ እንዲሁም በአሜሪካ ሀገር በሚገኘው የሚሲሲፒ ዩኒቨርሲቲ በማርኬቲንግ ኮሚኒኬሽን የማስተርስ ድግሪ አግኝተዋል። በዚህ አመራር ለውጥ ዙሪያ የአየር መንገዱ ምንጮች ለማናገር የተሞከረ ቢሆንም አንዳንዶቹ የመረጃው በስፋት መኖር ናምነው ለጊዜው ነገሩ ውሳኔ አላገኘም የሚል አጭር መልስ ሰጥተዋል ይላል ዘገባው። የመሰረት ሚዲያ ነው። አትሌት ኃይሌ ገብረሥላሴ ዛምቢያ ላይ ጠብቁኝ እያለ ነው። በጎረቤት ሀገራት የኢንቨስትመንት ዘርፍ ላይ ለመሰማራት እቅድ እንዳለውም ተናግሯል። በተለይ በዛምቢያ የተጀመረ ስራ አለ፣ በቅርቡ እውን ይሆናል የሚለው እሱን ነው ይላል ኃይሌ። እስካሁን በኢትዮጵያ ውስጥ ለአምስት ሺህ ዜጎች የስራ ዕድል ፈጥረናል ይላል ኃይሌ ገብረሥላሴ። ሻለቃ አትሌት ኃይሌ ገብረሥላሴ በጎረቤት ሀገራት የኢንቨስትመንት ዘርፍ ላይ ለመሰማራት ማቀዱንም አስታውቋል። በአንድ ዓለም አቀፍ መድረክ ላይ በእንግድነት ተገኝቶ ንግግር ያደረገው አትሌት ኃይሌ ገብረሥላሴ ለተሰብሳቢዎች ልምዱን አካፍሏል። አትሌቱ በተገኘበት መድረክ ላይ ስለ ስራ ክቡርነት፣ ስለ ጊዜ አጠቃቀም ስለ ዲሲፕሊን ንግግር አድርጓል፣ ምክሩንም ለግሷል። አትሌቱ የተለያዩ የልማት ተቋማትን በመክፈት በርካቶችን ተጠቃሚ ማድረጉንም አብራርቷል። አትሌት ኃይሌ ለቲክቫህ ኢትዮጵያ በሰጠው ቃለ መጠየቅም የኢንቨስትመንት ስራውን ከኢትዮጵያ አልፎ ወደ ጎረቤት ሀገራት የማስፋፋት እቅድ እንዳለው ተናግሯል። ሻለቃ አትሌት ኃይሌ ገብረስላሴ በጎረቤት ሀገራት የኢንቨስትመንት ስራዎችን ለመጀመር አቅደናል። እንደ ጎረቤት ኬንያ፣ ጅቡቲ፣ ሶማሊያ ባሉ ሀገራት አንዳንድ ነገሮችን ለመስራት እናስባለን። እናስባለን ብቻም ሳይሆን ለምሳሌ በዛምቢያ ብዙ ርቀት ሄጃለሁ፣ የጀመርነው ስራ አለ ምናልባትም በቅርቡ ይሆናል ሲልም ተናግረዋል። አሁን እንደ ኃይሌ ሪዞርት ሆቴል ጥሩ እየሄድን ስለሆነ ላይ እናስፋፋለን ብለናል ይላል ኃይሌ። ዘገባው የግዮን መጽሔት ነው። የማይዳሰሰው የኢትዮጵያ ኢኮኖሚ እድገት፣ የቁጥር ጨዋታ፣ የማያባራው ጦርነት፣ የዋጋ ንረት እንቆቅልሽ፣ ብድር ደግሞ ግዙፍ ዝሆን፣ የሀገር ውስጥ አጠቃላይ ምርት ጂዲፒ የተስፋ ዳቦ፣ መላው ምንድን ነው ይላል። ክቡር ገና የኢኮኖሚ ተንታኙ የዓለም አቀፉ የገንዘብ ተቋም ኢትዮጵያ ባለፈው ዓመት ሰባት ነጥብ አንድ በመቶ ኢኮኖሚ እድገት አስመዝግባለች ይለናል። ቁጥሩ በወረቀት ላይ ያስደንቃል። መንግሥትም ሆነ አንዳንድ ዓለም አቀፍ ተቋማት ዜናውን ለማስተጋባት ይፈጥናሉ። ኢትዮጵያ ኢኮኖሚ ምርታ ላይ እንደሆነች ያውጃሉ። ነገር ግን ዘውትር እንደሚሆነው ሁሉ ዜናው ሌላ ታሪክ አለው። እንደሚታወቀው ቁጥሮች ይፈበረካሉ። በመሬት ላይ ያለው እውነታ አይቶ እንዳላየ በማለፍ ቁጥሮች ይፈበረካሉ፤ እናም እውነታው በጠራራ ፀሐይ እንዲደበቅ ያደርጋል። በጦርነት፣ በመፈናቀል፣ በዋጋ ንረት ፍዳዋን እያየች ያለች ኢትዮጵያን ዓለም ላይ ፈጣን የኢኮኖሚ እድገት እያስመዘገበች ያለች ሀገር ናት ይሏታል። ለአብዛኛው ኢትዮጵያዊ ግን ይህ እድገት እንደ ህልም ዓለም በርቀት የሚሰማና የሚታይ ቅዠት እንጂ በዜጋው የዕለት ተዕለት ህይወት ውስጥ የሚታይ አይደለም። ጉዳዩን ዘለቅ ብለን እናየዋለን። የማያባራው ጦርነት ኢትዮጵያ አሁንም እስከ ጉልበቷ ከተዘፈቀችበት ጦርነት አልወጣችም። በፕሪቶሪያ የተፈረመው የሰላም ስምምነት በትግራይ የጠመንጃዎችን ላንቃ ቢዘጋም በአማራና በኦሮሚያ ክልል ግን የጦርነት የእሳት ላንቃ አሁንም እየተንቀለቀለ ነው። አሁንም ውድመት፣ መፈናቀል፣ የአውራ ጎዳናዎች መዘጋት፣ የተመረተውን እንኳን መሰብሰብ ያለመቻል፣ የቤተሰብ መበተንና እንደ ማህበረሰብ ተስፋ መቁረጥ የወቅቱ የህይወት ገጽታ ሆኗል። ለዓለም አቀፉ የገንዘብ ተቋም ግን እነዚህ የህይወት ሰቆቃዎች ከቁብ የሚቆጠሩ አይደሉም ለዚህ ተቋም ጦርነት በዓመታዊ ጠቅላላ ምርት ጂዲፒ እድገት ላይ ተጽዕኖ የለውም አሉ። በዓለም አቀፉ የገንዘብ ተቋም ሪፖርት ውስጥ በሀገሪቱ እየተካሄደ ስላለው ጦርነት የሚጠቀስ ነገር የለም። በተቋሙ የሀገሪቱ ኢኮኖሚ እድገት ትረካ ውስጥ በአማራና በኦሮሚያ ክልሎች ያለው መከራና ስቃይ የግርጌ ማስታወሻ ላይ የሚቀመጥ ነጥብ ያህል እንኳን ፋይዳ የለውም። ይህ ለሚሊዮን ኢትዮጵያውያን ግን የሰበር ዜና ያህል ዋነኛ ርዕሰ አንቀጽ ነው። ኧረ ለመሆኑ የሻማሳዎች ጦማቸው ሰላሙን አድረው ፋብሪካዎች ተዘግተው ሚሊዮኖች ከቀያቸው ተፈናቅለውና ቤተሰቦች ተበትነው እንዴት ነው የኢኮኖሚ እድገት የሚመዘገበው? ይላሉ የኢኮኖሚ ባለሙያው። የዋጋ ንረት እንቆቅልሽን በተመለከተም የዋጋ ንረቱ ከ32.5 በመቶ ወደ 20.7 በመቶ ዝቅ ቃለ ይሉናል። ይህ እንደ ስኬት ተቆጥሮ ብዙ ይባልለታል። ምስጥ ትልቁን ግንድ ቦርቡሩ እንደሚበላው ሁሉ ይቀነሰ የተባለው የ20 በመቶ የዋጋ ንረት እንኳን የአብዛኛውን ዜጋ የመግዛት አቅም እንደ ምስጥ በልቶ ያመነምነዋል። በመሆኑም የዳቦ የነዳጅ እና ሌሎች መሰረታዊ ሸቀጦች ዋጋ ንሮ ህይወትን እንደ መርግ ያከብደዋል። በዚያ ላይ ደግሞ ደሞዝ ሆነ የዕለት ገቢ ባለበት እየረገጠ ነው። አድጓል የተባለው የደሞዝ ጭማሬ ውጤቱ ታይቷል። ዓለም አቀፉ የገንዘብ ተቋም ያወጣው ጥብቅ የገንዘብ ፖሊሲ ተግባራዊ በመደረጉና ይህም ባንኮች የሚንቀሳቀሱት የጥሬ ገንዘብ ህዝውውር በመታነቁ የዋጋ ንረቱ ይቀነሰ መስሏል። መንግስትም የጥሬ ገንዘብ የሚፈስስበትን ቧንቧ በመዝጋቱ የንግድ ሥራ የሚያከናውኑ የግል ድርጅቶች ብድር ማግኘት አልቻሉም። አምራቾች ለምርት ግባት መግዣ የሚሆን ብድር ተነፍገዋል። እንዲሁም በግብርናው ዘርፍ የተሰማሩ ዜጎች ለተለያዩ ግባቶች የሚሆኑ ብድሮችን ማግኘት ባለመቻላቸው የኢኮኖሚ እድገት ታንቋል ማለት ይቻላል። ተቋሙ ግን መመሪያው ተግባራዊ ስለተደረገለት እድገት ተመዝግቧል ይለናል። ለህዝባችን ግዙፍ ዝሆን ስለሆነው ብድር እናንሳ። ኢትዮጵያ በቢሊዮን ዶላሮች የሚቆጠር የውጭና የሀገር ውስጥ እዳ አናቷ ላይ የሚያናጥባት ሀገር ስትሆን የቅርብ ጊዜ መረጃዎች እንደሚያሳዩት የሀገሪቱ እዳ ከአጠቃላይ ዓመታዊ የሀገር ውስጥ ምርት አምሳ በመቶ ያህል ደርሷል። እናም የሀገሪቱ የኢኮኖሚ እድገት በሚበሰርበት አጋጣሚ ሁሉ የሀገሪቱ እዳ ያልተጋበዘ እንግዳ ሆኖ በየመድረኩ እንደ ግዙፍ ዝሆን ይደነቀራል። እውነታውን የቱንም ያህል ለመሸፋፈንና ለመደባበቅ ቢሞከርም በክፍሉ ውስጥ የተደቀነውን ግዙፍ ዝሆን መደበቅ እንደማይቻል ሁሉ የሀገሪቱ ዕዳን መደበቅ አልተቻለም። ዓለም አቀፉ የገንዘብ ተቋም ግን የሀገሪቱ የዕዳ ሁኔታ ይህንን ያህል የከፋ ሆኖም ሳለ መንግስት ከዓለም አቀፍ አበዳሪዎች የዕዳ ሽግሽግና የእፎይታ ጊዜ ለማግኘት የሚያደርገውን ጥረት ሲያደንቅ ይታያል። በዚያ ላይ ሀገሪቱ ያላት የውጭ ምንዛሬዎች ክምችት የአንድ ወርግ የገቢ ንግድ ለመሸፈን እንኳን ከማንችል ደረጃ መድረሱም ልብ ሊባል ይገባል። የዕዳ ሽግሽግና የእፎይታ ጊዜ መገኘት ለተቋሙ እንደ በጎ ዜና ቢወሰድም ለዜጎች ግን የለጉርስ ወይም ወሳኝ መሰረተ ልማት ግንባታ ሊሆን አይችልም። ከሁሉም በላይ ግን ብድር ተሸጋሸገም ሆነ የእፎይታ ጊዜ ተሰጠው ያለው የሚከፈል ዕዳ መሆኑን መዘንጋት የለበትም። አበዳሪዎቹ መንግስትም ሆኑ ወይም ባንኮች አሊያም የግል አበዳሪዎች ብድሩ ከነወለዱ እንዲከፈላቸው ይጠብቃሉ። ዞሮ ዞሮ ግን የዕዳ ጫና የሚወድቀው ወትሮም በኑሮ ውድነት ጀርባው በጎበጠው ዜጋ ላይ መሆኑ ነው። የሀገር ውስጥ ዓመታዊ ጠቅላላ ምርት ጂዲፒ የተስፋ ዳቦ። በዘመናዊ ኢኮኖሚ የሀገር ውስጥ ዓመታዊ ጠቅላላ ምርት ከአስማት ጋር የሚመሳሰል ገጽታ አለው። የኢትዮጵያ ኢኮኖሚ እድገት ምጣኔ ጉዳይ ይበል የሚያሰኝ ነው ቢሉም፣ ውስጣዊ ይዘቱ ጥያቄ የሚያስነሳ ነው። ለምሳሌ አምና የፌዴራል መንግስት ለካፒታል ፕሮጀክቶች የመደበው ከበጀቱ 35.5 በመቶ ዘንድሮ ወደ 38.6 በመቶ ቢያድግም በጀቱ በጦርነቱ የወደመው መሰረተ ልማቶችን ጭምር መልሶ ለመገንባት የሚል በመሆኑ ነገሩን ውሃ ቅዳ ውሃ መልስ ያደርገዋል። ጉዳዩን ትንሽ ጠለቅ ብለን ስናየው ደግሞ ከዘንድሮ የፌዴራል በጀት ውስጥ 19 በመቶ ለዕዳ ክፍያ የተመደበ ሆኖ እናገኘዋለን። እናም የዕዳ ክፍያ ሀገሪቱ ለሌሎች ወሳኝ ልማቶችና ለኢንቨስትመንት ልታውለው የሚገባትን ሀብት ለዕዳ ክፍያ በመዋል የማይሞላ ጉድጓድ ለመሙላት ከሚደረግ ጥረት ጋር ያመሳስለዋል። ለዕዳ የሚከፈል ውጪ አዳዲስ ፕሮጀክቶች ተግባራዊ እንዳይሆኑ እንቅፋት በመሆኑ እውነተኛ የኢኮኖሚ ሽግግር እንዳይኖር ሳንካ ይሆናል። እናም የዓለም አቀፉ የገንዘብ ድርጅት እያደነቀ ያለው እንዲህ አይነቱን የትናንቱን ቁስል በማከም የነገሩን የነገውን የልማትና የእድገት ትልም ተግባራዊ ለማድረግ የማያስችል ለምቋሳ ኢኮኖሚ ነው። ዓለም አቀፉ የገንዘብ ተቋም በሀገሪቱ ስላሉት 31 ሚሊዮን ሰብዓዊ የእለት ደራሽ እርዳታ ስለሚፈልጉ ዜጎች፣ ስለ 321 በመቶ ስራ አጥ ወጣቶች፣ በገጠር እንደ ጤናና ትምህርት የመሳሰሉት መሰረታዊ አገልግሎቶችን ለማግኘት ብርቅ ስለሆነባቸው ወገኖች፣ የዋጋ ንረት የእለት ጉርስ ማግኘት ቅንጦት ስለሆነባቸው ዜጎች ምንም የሚለው ነገር የለም። ስናጠቃልለው ዜጎቹን ከድህነት አረንቋ የማያወጣ የኢኮኖሚ እድገት ውስጡን ቢከፍቱት ተልባ እንደሚባል ባዶ ነው። ያለ ተጨባጭ ድል ዘራፍ እያሉ ከመፎከርም ጋር ይመሳሰላል። ዜና ከሌለው ሰበር ዜና እንዲሁም የተስፋ ዳቦ ከማስገመጥም ድርጊት ጋር ይመሳሰላል። መላው ምንድን ነው ይላሉ የኢኮኖሚ ባለሙያው ዘፋኙ እስቲ መላምቱ እንዳለው፣ ከዚህ ዙሪያ ገደል ከሆነ ሁኔታ መውጫ መላ ልናበጅ ይገባል። የኢትዮጵያ መንግስት እውነተኛ እድገት የሚሻ ከሆነ የቁጥር ጨዋታውን ትቶ የጉዞ አቅጣጫ ለውጥ ማድረግ ይጠበቅበታል። እድገቱ የተወሰነውን አካል ብቻ ሳይሆን ሁሉንም አካታች መሆን አለበት። መንግስት በሰው ሀብቱ ላይ መስራት ይጠበቅበታል። የ ይህንንም እውን ለማድረግ የተሻሉ ትምህርት ቤቶችና ለሁሉም ተደራሽ የሆኑ ጤና ተቋማትን ማስፋፋት እንዲሁም አቅም ለሌላቸው ዜጎች የማህበራዊ አገልግሎት የሚያገኙበትን ስልት መንደፍ ይጠበቅበታል። ከሁሉም በላይ ግን በቅድሚያ ጦርነት እንዲቆም ማድረግ አለበት። በትግራይ ላንቃው የተዘጋው ጠመንጃ በአማራና በኦሮሚያ ክልሎች ሊዘጋ ይገባል። ሀገሪቱ በብድር ገንዘብ ፋይናንስ ከሚደረጉ ፕሮጀክቶች ጥገኝነት ተላቃ ትናንሽ የንግድ ስራዎችና በየአካባቢ በየአካባቢው ያሉ ኢንዱስትሪዎች እንዲያብቡ ኢኮኖሚውን ዘርፈ ብዙ ማድረግ ከመንግስት ይጠበቃል እና ጉዳዩ ያለው የዓለም አቀፉ ገንዘብ ተቋም የኢትዮጵያ መንግስት ኢኮኖሚያዊ እድገት አስመዘገበ ብሎ ከመወደሱ ላይ አይደለም። ቁም ነገሩ ያለው በእያንዳንዱ የአዲስ አበባ ህዝብ ጓዳ መሙላት በአማራና በኦሮሚያ ካለው ህዝብ የኑሮ እድገትና በአጠቃላይ በሚሊዮን ከሚቆጠር የኢትዮጵያ ህዝብ የህይወት ለውጥና መሻሻል ላይ ነው። ከዚያ ውጭ ያለው የቁጥር ጨዋታ ውሃ አይቋጥርም። ትንታኔያችንን በዚህ አበቃን። ጸሐፊው ታዋቂው የመጣኔ ሀብት ምሁር አቶ ክቡር ገና ሲሆኑ፣ የሆን መጽሔት በቢዝነስ ገጹ አስነብቦታል። ሸርቀን ተመኝን ሰብስክራይብ በማድረግ ቻናላችንን ያበረታቱ።